አብይ፣ አራት ኪሎ እያለ በጠቅላይ ሚኒስትር ፖዚሽን ላይ እያለ በኢትዮጵያ ጦርነት ይቆማል፣ እልቂት ይቆማል፣ ውድመት ይቆማል ማለት እያወቀ የተኛን ቢቀሰቅሱት የሚባለው ብዬ ነው የሚወስደው። የነገም ገማ ማለት ከትግራይ ውጭ ላለውም ኢትዮጵያዊ ለትግራይም ከአብይና ከብልጽግና የሚጠብቀው ቸርነት የለም። ለምን መሰለህ? እስከ መጨረሻ ነው እነዚህ ሰዎች የሚገፉት። በአእምሮ ከሚገመተው በላይ ወንጀል ፈጽመዋላ። በተቻላቸው መጠን ከዚህ ተጠያቂነት የማምለጥ ስራ ነው የሚሰጡት ድምዳሜ። በተቻላቸው መጠን ህዋትን የማጥፋት አካል፣ ከዚህ ማምለጥና ጠቅልሎ ሪፐብሊኩን በህገ ወጥ ንግስና የመዋጥ ከዛ ያሻውን ያደርጋል። ይሄ የእነሱን ዓለም ፈጥረዋል። የፈጠሩትን ያስቀጥላል። ይሄ በእብደት አስገነባለው የሚለውን ቤተ መንግስት ይቀጥላል። ከዛ ትንሽ ቆይቶ እኔን እንደ ፍጡር ብቻ ነው እንደ እናንተ የምታስቡኝ፣ መቼ ነው የኢትዮጵያ ዜጎች የምትነቁት? ብሎ ይመጣና ቀስ ብሎ በለሆሳሳ ድምጽ የተወሰኑ አምላኪዎችን በሳምንት አንድ ቀን ሁለት ቀን ላመልኮ የሚቀርቡትን ይመለምላል ያመጣል። ለእያንዳንዱ እንደየባህሉና እንደየሃይማኖት ኮንተንቱ እንደየእምነት አስተሳሰቡ ይመጣል። ከዚህ ውጭ የሚጠብቀው ነገር የለም። የትግራይን ብሔራዊ ክልል አስተዳደራዊ ወሰንን በተመለከተ ጫፍ የነኩ እያለ ነው። ምን እያለ ነው? ምን እያለ ነው? ክደት እየፈጸመ ነው። ዜጎች ላይ በኮንስቲትዩሽን ላይ ክደት እየፈጸመ ነው ራስን በራስ በማስተዳደር መብት ላይ በመንግስታዊ መብት ላይ ክደት እየፈጸመ ነው። የተስማማበትን እየካደ ነው። እዋት ወንጀለኛ ከነበረ ለምን ይደራደራል? ለምን ይስማማል? ለምን አብሮ እየሰራ ቆየ? ምርጫ ቦርድ ደሞዝ ተቀብሎ አገልግሎት የሚሰጥ አካል ነው? ፍትህ ሚኒስተሮች፣ ጠቅላላው ሱፕሪም ማን ነው? ኮንስቲቱሽን ተከትለው አገልግሎት የሚሰጡ ናቸው። የማንረሳው ሁለቱ ነጥብ፣ የማንረሳው ሪፐብሊክ፣ የዜጎች መንግስት ለአላቢዬ፣ ስልጣን ባለቤት ዜጋው። ድሮን ስለታጠቅ ድሽቃ ስላለህ አራት ኪሎ ስላለህ ስሚ፣ ፌደራል የምልህ አጀክቲቭ ቅጽል ስላለ የፈለከውን በሰው ልጅ ላይ አታረግም አታረግም። ለዚህ ሁሉ ውርደትና ውድቀት ምን ዳረገን ስታለ ወንድም፣ አጨብጫቢ ፓርላማ የዜጎችን እልቅት እልቂት በጭብጨባ የሚያጸድቅ ማን ከማን ጥቅም አገኛለሁ፣ ማን ሞር ኃይል አለው ብሎ የሚንቀሳቀስ ፕሪንስፕል የሌለው ፕሪንስፕል የማይከተል ሕገ መንግስት የማይከተል የተገዛ ለአንድ ግለሰብ የተገዛ፣ መቶ ሰላሳ ሚሊዮን ዜጋ ላይ አንድ ግለሰብ እንዴት ይወስናል? ይሄ ነውር አይደለም? ነውር አይደለም? እና ይሄ ውርደት ነው። ይሄ ውርደት ነው። ቁጥር ቁጥር ከጋሩ ቁጥራቸው ይህንን ያህል ብለህ አቋሚህን በዛ ነው የምትይዘው። ስጠሩ አጭር አድርግላል። ምን ይላሉ መስል ህዋትና መንግስት ይላሉ። ስናገር ተመልከት፣ እንትን ማይንድ ሴታቸውን ተመልከት። ህዋት ካሉ ፓርቲውን ከጠሩ በልጽግና ማለት ያለባቸው በፓርቲ ንግግራቸው ከሆነ መንግስት ካሉ የትግራይ ብሔራዊ ክልል መንግስት መንግስት እንደውም የኢፈድሪ መንግስት ሴንትራል ጋቨርመንት ክልሎች ያስቀመጡት መንግስት ነው፣ ያስቀመጡት መንግስት ነው። በህግ ተሰፍሮ ተቆጥሮ የተሰጠው የስራ ድርሻ አለው ሴንትራል ጋቨርመንቱ። ክልሎቹ በህግ ተሰፍሮ ተቆጥሮ የተሰጣቸው መንግስት አለ። የክልል መንግስታት መንግስታት ናቸው። ዝም ብለህ ወጃኔና መንግስት ኖ እንጠፋለን። በእንደዚህ አይነት አካሄድ ሁላችንም ምንን የምንጠፋው የአንዱ መጥፋት የሁላችንም መጥፋት ነው። እሱን እቡን ሆኖ አሁን እየተቋደስክነ ሁልሽም የማይመለከታቸውን አይመለከትም። ለምሳሌ እንደነ አባባ ማትያስ ያሉትን አይመለከትም ናገር እነ ወንድማችን ድሽታ ጊናን አይመለከትም። ብዙዎች አሉ በዚህ የሚጠቀሱ። ግን አብዛኛው ወይ ደግፈሃል ወይ ጸጥ ብለህ አይተሃል። አሁን እያንዳንድ በቤቴ መከራውን እየተጎነጨ ነ፣ ጥቂቱ በምድር የሌለ ሌላ አለም ሌላ አለም ፈጥሮ ህይወቱ ላይፉን እየቀጭ አብዛኛው ጸጥ ብለ የተመለከትክ ትግራይ ተቃጥሎ ህዋት ጠፍቶ ብልጽግና ገነት ይሰራልኛል በምድር ላይ ብለ የጠበቅ አሁን ዋጋ ነው እያገኘን። አሁን ትንቀሳቀሳለን አትንቀሳቀስም። ለራሴ ብለ ለራሴ ብለ ዘራችን አንድ ነው ሰው አንድ ወገን ነው ወገኔ ነው በግፍዋን የተበደለው ብለ መቆም እሱ ስብዕና ነው። አሁን ለጥቅሚ ይብለት ቆማላ አትቆምም ነው ይሄ ጦርነት ምንጩ እንዲደርቅ የተለያዩ አጀንዳዎችን እያመጡ እየጋቱ ድክሞ ድራማ እየሰሩ ሀገር እያወደሙ መጨረሻ ለውጪ ባለሀብቶች መሬት እንቸበችባለን እስክልህ ሰጥ ብለህ የተመለከትክ ዜጋ የኢትዮጵያ ዜጋ ከተስማማ ያሻውን ያደርጋል። መሬት ማለት መብቱ ነው ዜጋው። ጥቂት ግለሰቦች ግን አይወስኑ አይወስኑ። መጨረሻ ሁሉን ሽጠው ካበቁ በኋላ አንድ ባንድ ይሄ ብልጽግና ያሰማራው የኩባንያው ሰራተኞች አንድ ባንድ ሰዎችን አድነው። ለሽያጭ እንደማያቀርቡ ምን ዋስትና አለ? ምን ዋስትና አለ? ስለዚህ ይሄ ሀገር ወደ ህግ ይመለስ፣ ወደ ስርዓት ይመለስ፣ ወደ መሪህ ይመለስ። ጉልበት አለኝ ድሮን መግዛት መሸመት እችላለሁ ነው ብለህ የምታደርገውን እብደት አቁም ትላለ አትልም? ነው የኢትዮጵያ ዜጋ። ይሄ ነው ወንድም ያለኝ።